ዊቻለም በእግዚአብሔር አይን እጅ ውስጥ ናት። ጀለላ ዊቻለም በሰይጣን አይን ውስጥም ናት። ከእግዚአብሔር ጋር የሚወዳደረው የሚፋለመው እና የሚታገለው የዲያብሎስ የሳጥናኤል ሰራዊት በጣም በጣም የሮጠ ያለበት ዘመን ላይ ነው ያለ ነው። እኔን ጠልተው አንተን ከወደዱ ውሰድ። ታዲያ በዚህ አይነትማ ብዙዎቻችን እንሄዳለን። ምክንያቱም እቃም ሲጠፋ ጠንቋይ ቤት፣ ከዛ ዛር ጉብ ብሎ ይመጣል። አፍ ይለት ይባላል። ተመልሰን ደግሞ ለማፍላትም ሄደን እዛ ይፈቀድልናል። ቡና ለማፍላት እንኳ ሰይጣናችን በራሱ ምቀኛ ነው። እንኳን ጮማ ስትቆርጥ፣ ጎመን ስትበላ ይቀናል። ክፉ ነው ይሄ አገራችን ሰይጣን በጣም አደገኛ ነው። ከዛ ቤት ጎመን አይጠፋም ይላሉ። እስቲ ታዲያ ምን ይኑር እዛ ቤት? ከዛ ቤት ጎመን አይጠፋም፣ ሽሮ አይጠፋም ይላሉ። እና እንዲጠፋ ይፈልጋሉ። ይወልች እንግዲህ በዕለት ኑሮ ውስጥ ያሉትን ነገሮች አትኸው እንድትሰቃይ የሚታገል መንፈስ ዘመን ላይ ነው ያለ። ነው ይቀነስባችኋል፣ ነው የሰው ድምፅ የእግዚአብሔር ድምፅ ይጨመርላችኋል። ሰው ለመቀነስ ይሮጣል፣ እግዚአብሔር ለመጨመር ይደክማል። ስለዚህ በዚህ መንፈሳዊ ፈቃድ ውስጥ የምናልፈው ደግሞ ከእርሱ ጋር ያለን ህብረት በእውነት የነገውን አፈርነታችንን አስበን በእግዚአብሔር ኃይልና ጸጋ እንድንመራ መንገድ ስንሰጠው ነው። ብዙ ዘመን የተከማቸ ክፋት ስላለ ቶሎ አይገባንም። ይሄ ነው ደግሞ አደገኛው ነገር፣ ቆይቷል በክፋት የኖርንባቸው አመታቶች፣ እርግማን ተሸጋግሮ ያጠቃን፣ ከዛም በላይ በክህደት የቆየንባቸው ዘመኖች እነዚህ እነዚህ ሁሉ ዋጋ ሳያስከፍሉ ስለማይለቁን ቶሎ ልቦናችን መንፈሳዊ ህይወትን አይን ለማመደው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አባቶች ካህናት፣ መነኮሳት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘውትርም ለዘላለም ስሙ የተመሰገነ ይሁን። የዛሬው ወንጌል እንዲህ ይላል። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ ይላል። የሰው ሕይወት እስኪ ንበል በገንዘብ ብዛት አይደለምና ተጠንቀቁ። ሰው በገንዘብ ብዛት ይመካል፣ ግን አንድ መንፈስ ይረብሸዋል። አንድ ክፉ መንፈስ ገንዘብ የማይፈልግ በገንዘብ የማይወጣ በገንዘብ የማይያዝ በገንዘብ ቁጥጥር ውስጥ የማይውል በገንዘብ የማይታሰር በገንዘብ ኃይል የማይደመሰስ አንድ የማይረባ የተባለው ደካማው የወደቀው መንፈስ ገንዘቡን ሁሉ ሁሉ ሊያስጨርሰው ይችላል። ሰው በገንዘብ ብዛት አይደለምና ተጠንቀቁ፣ ተጠንቀቁ። ገንዘብን ከእግዚአብሔር አምላክ ጋር አድርገው ሊጠቅምህ ይችላል። መንገዱን ልታገኝበት ይችላል። ግን በገንዘብ ብቻ የምታምን ከሆነ ስህተቱ እዚህ ላይ ነው። በየዘመኑ የሚነሱ ክፋቶች፣ ተንኮሎች፣ ለገንዘብ በሚደረግ ሩጫ ውስጥ የሚመጡ ደባዎች እና ምቀኝነቶች፣ ግፎች፣ የመሰሪነት ጎዳናዎች ሁሉ ሰባ አምስት ከመቶ በገንዘብ የሚመጣ መከራ ነው። የገንዘብ ኃይል ልቦናችን በሚገባ በሥጋ ብቻ የሚያስብ ከሆነ የገንዘብ ኃይል ብዙ ወንጀሎችን ያፈራል፣ ፍቅርን ያጠፋል፣ መንፈሳዊ ተስፋን ያቀጭጫል፣ ውስጣዊ ሕሊናን ይረብሻል። አእምሮን ያሳጣል። በገንዘብ ብቻ የሚኖርበት ኑሮ አንዳንዴም ከጨለማው ጋር የሚያደርገን ኅብረት እንዲበዛና እንዲጨምር ያደርጋል። ጉዳቱ ብርቱ ነው። ሰዎች ገንዘብ ለማግኘት ይማራሉ፣ ገንዘብ ለማግኘት ይሮጣሉ። ገንዘብ ለማግኘት እውቀት ለገንዘብ ብቻ በሚሆንበትም ጊዜ ብዙ መሰረታዊ የሆኑ የህይወት መርሆች ከህይወታችን እንዲጠፋ ያደርጋል። የህይወት መርሆች የሚጠፉበት ዐብይ ምክንያቶችም ዋናውና ትልቁ ስለ ገንዘብ ያለን አመለካከት የእግዚአብሔርን ቦታ የሚነጥቅ ሆኖ ከተገኘ እዚህ የሚነግረን ቃል እንዲህ ነው፣ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ። የሰው ገንዘብም በራሱ ፍዳን ያመጣል። በትውልዶቻቸው ህሊና ላይ ማስተዋል እንዲያጡ ያደርጋቸዋል። ገንዘብ ብቻውን ማስተዋል አይሰጥም። በገንዘብ ምክንያት ራሳቸውን፣ ህይወታቸውን፣ ቤተሰባቸውን የበደሉ ያጠፉ ማህበራዊ ህይወታቸው የተቃወሰ እንኳን ተራው ድሃው ምዕመናን ቀርቶ በብልጽግና ውስጥ አለን የሚሉ ባለሙያዎች፣ አዋቂዎች፣ በመሪነት ስፍራ ላይ የተቀመጡ ሁሉ ሳይቀር ዋናው ህይወታቸው ስነ ምግባር ተበላሽቶና ጠፍቶባቸው ገንዘብ አጥፍቶባቸው ወዳልሆነ አመል፣ ሱስ እና ህሊናቸው ባለማስተዋል የሚፈጽሙትን ነገር ባለማወቅ የግፍ ተግባር ላይ ሲቆሙ እንኳ አያስተውሉ። እግዚአብሔር ማስተዋሉን ይስጣል። ገንዘብ ለአንድ ትውልድ ጥሩ ሆኖ ሳለ ግን እንደ እግዚአብሔር ስነ ምግባር ስትይዘው ለድሃ ይውላል፣ ለቅድስና ይውላል ለበረከት ይውላል፣ ለተራበ ይውላል፣ ለተጠማ፣ ለተቸገረ፣ ለተሰደደ ይውላል። የነሱን ህይወት ያቋቁማል፣ የነሱን ሕይወት ይጠግናል። ገንዘብን ከመንፈሳዊ በረከት ውጪ ስታየው ደግሞ አንተን ያሰክራል፣ ሌሊት ያስኬደሃል፣ ሌሊት ያስጨፍረሃል፣ ሌሊት ያስደንሰሃል። ከዛ በኋላ ደግሞ ቀን ናላህን ያዞርህና ያስተኛል። ቢሮ ገባለሁ ስትል አትገባም። ስራ ሰራለሁ ስትል አትሰራም። ለምን? በጨለማው ደግሞ ልክፍቱ ይጠብቀሃል። ነገ የበለጠ ደግሞ በዛ በሮጥክበት ቦታ ላይ ስለ ገንዘብህ የሚስቁልህ አሉ። ገንዘብህ ቶሎ እንዲወጣ እንድታራግፈው፣ ቁማር እንድትለምድ መጠጥ እንድትለምድ የሚያሞካሹህ፣ የሚያወድሱህ፣ ብርቱና ጠንካራ ነህ የሚሉህ አሉ። የሚያጨበጭቡልህ አሉ። በደንብ ያጨበጭቡልህና ጨብጨባውን ከነፍስህ ድረስ ትቀበለዋለህ። ይወደዱህ ይመስልሃል። ያፈቀሩህ ይመስልሃል። ከዚህ ሌላ ደግሞ በዚህ በክፉ መንፈስ ውስጥህ የያዝና የራስህ ገንዘብ ራስህ ጠላት ሆነና በመንፈሱ በኩል እንድታወጣውና እንድታባክነው አድርጎ ባዶ እጅህን አስቀርቶ ተስፋ ያስቆርጥሃል። እዛ የተንገላጀጀ ሰካራም አድርጎ ዘመን ያልቃል። ይሄኛው ትውልዳችን ይሄ ገጽታ መቶ በመቶ የሚታይበት ነው። በመድኃኒታችን በኢየሱስ ክርስቶስ ዘመን አስራ ሁለት ሺህ ሕዝብ ከመገበ በኋላ እንዲህ ነው ያለው፣ አንዲት ቁራሽ እንኳ እንዳትወድቅ ነው ያለው። አንድ ቁራሽ እንኳ ሲሰበሰብ ብዙ መሶቦች ትርፍ ተገኘ። ያ እንዳይወድቃል። ለምን ደሞ ለሌላ ለሌላው ይውላላ ቁራሹ። ጠግበው በልተው የተረፈው እንዳይጣላል። አንድ ቁራሽ እንዳትወድቅ የኢኮኖሚ ትምህርት ነው። በዮሐንስ ወንጌል ምዕራፍ ስድስት ላይ ታገኙታላቸው። አንዲት ቁራሽ እንኳን እንዳትወድቅ ሲል ይህንን የገንዘብን የመያዣ መንፈሳዊ ኃይል ከእግዚአብሔር ካልተሰጠን ቅድሚያ እድሜያ በመለኮታዊው ኃይል በኩል የሚያርፍ ልቦናና ህሊና ከሌለን በብዙ ሚሊዮን ገንዘብ ብንይዝ በእውነት መጥፊያውን ማለቂያውን አታውቀውም በሰላቢ ይወስድብሃል በምቀኝነት መንፈስ ከውስጥህ ከህሊናህ ይጠፋና በኋላ አለ ከምትለው ቦታ ላይ ይጠፋል አታውቀውም እንዴት እንደሚጠፋ አታውቀውም ስለዚህ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጐምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል አንድ ባለጸጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ አሰበ። እንዲህም አደርጋለሁ አለ። ኦ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ አለ። ምኔን አፍርሻለሁ? በፊት የነበረውን አፈርሳለሁ አለ። እግዚአብሔር ምሕረቱን ይስጠን። ሁል ጊዜ እንዲህ ነው የምናስበው። የነበረውን ማፍረስ የነበረውን ማፍረስ ነው ቶሎ ማፍረስ ነው። ስናፈርስ እንኳ አቤቱ፣ ጌታዬ ሆይ እቼ ድሮ ፈቃድህ ነው ወይ አንደለም ሁሉ ቶሎ ማፍረስ ነው። ሌላ እሰራለሁ፣ ይሄንን አፈርሰዋለሁ። ውለታውን ረሳው። እስከ ዘመናት የቆየውን እስከ ዘመናት የያዘለትን ጎተራ ውለታ ረሳ። በዚህ ጉዳይ ላይ ውለታ ቢሶች ነን እኛ ብዙዎቻችን። ዱሮ ዱሮ ዱሮ ውሃመድ ቀዳበት የነበረ በርሜል እስካሁን በክብር ተቀምጧል አለ ምንም አልሆነም። ነገሩ የጣሊያን ስለነበረ ሳይሆን አይቀርም ያን ጊዜ ያን ጊዜ። ሰውም የሚያስበው ተንኮል እቃ ውስጥ ተንኮል አለ። ዛሬ ጫማ ውስጥ ተንኮል አለ። ዛሬ ገዝተው ዛሬውኑ ይገማል። የሚገርም ነገር ነው። እና በሁሉም መንገድ ጊዜያዊ ነገሮች ነን ያለ ነው። ያለን ነገር በሙሉ ጊዜያዊ ነው። እና ጎተራን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ ረፊ ብይ ጠጪ፣ ደስ ሲበልሽ እላት አለሁዋል። በገዛ እጁ ደስታ ለማምጣት፣ በገዛ እጁ ሀብታም ለመሆን እዚህ ጋር ባለቤቱን ረሳው። በአዝመራው ጊዜ ውሃ በሰማይ አዝንሞ ለፍሬ የሰጠውን አለ ኪራይ ያዘነበለትን እያዘነበለትን አለ ቆጣሪ የሰጠውን አምላክ ተው ተመስገን አላለም። ከዛም በላይ ደግሞ ፍሬው ከደረሰ በኋላ ምኞቱን ለወጠ። የድሮውን አፈርሳለሁ አለ። ጌታዬ ከፈቀደ አምላኬ ከፈቀደ አደለም ያለው። እስቲ ያስቡት። እግዚአብሔር ከፈቀደ በእውነት ብለን ስንማር እንደ እግዚአብሔር ፈቃድ የተማርንበት ጊዜ የለም። ስናጠና እንደ እግዚአብሔር ፈቃድ ያጠናንበት ጊዜ የለም። ጌታዬ ከፈቀደ አምላኬ ከፈቀደ እዚህ ደርሳለሁ ብለን ከአምላክ ጋር አልተመኘንም። ከአምላክ ጋር አይደለም ምኞታችን፣ በራሳችን ምኞት ነው። እዚ ጋር የሚነግረን ሶስት አበይት አበይት ነገሮችን እናገኛለን። አንደኛ የፈጠረንን በመርሳት ላይ የምንኖረውን ኑሮ ማዳበር ነው ትልቁ ችግራችን። ሁለተኛ እግዚአብሔር ባለው ስጦታ ላይ እለት እለት ያደረገልንን ጥበቃ፣ ቸርነት ዘንግተንና ትተነው ነው ፣ ንቀነው ነው አቃለነው ነው። እኛንን በጉልበታችን የኖር ነው ብለን ነው የምናስበው። ሶስተኛ የነፍሳችን ባለቤት እግዚአብሔር አምላክ እንደሆነና ሊያደርግልን የሚችለውን ድንቅ ነገር ሁሉ ወደ ራሳችን አቅምና ጉልበት ወስደን የአምላክነቱን እና የጠባቂነቱን የሰጭነቱን ሚስጥር ሁሉ ትተነው ነው ዘንግተነው ነው። ስለዚህ አሁን በእንዲህ አይነት ሁኔታ ውስጥ ደስታ እንዴት ሊመጣ ይችላል? ሰዎች እኮ አመለኞች የሚሆኑት ደስታም ፍለጋ ነው። መንፈስ ቅዱስ ሲርቃቸው በቃ በጫት ይደሰታሉ፣ በሲጋራ ይደሰታሉ። ሲናደዱም ደግሞ በዛው መልሰው ይደሰታሉ። ሲናደዱ ሲጋራ ይለኩሳሉ፣ ሲከፋቸው ሲጋራ ይለኩሳሉ፣ ሲያለቅሱም ሲጋራ ይለኩሳሉ፣ ሲስቁም ሲጋራ ይለኩሳሉ። እነዚህ ሰዎች የአመል ግብር ገባሪዎች ሆኑ ማለት ነው። ስለዚህ የሚደሰሱት በጊዜያዊ ነገር ነው። ከእንደ እነዚህ አይነት ደግሞ ቋሚ መንፈሳዊ በረከት አይጠበቅም። ሰላም፣ መልካም ንግግር፣ ቅንነት ያለበት ወደፊት በበጎ መንገድ የሚታይ እና የሚገለጥ ቅን የሆነ በጎ የሆነ ስነ ምግባር አይታይም፣ አይጠበቅም። በድንገት የሚገነፍሉ ስለሆኑ ስራዎቻቸውም ጊዜያዊ እንጂ ዘለቄታ ያለው ነገር አይደለም። ነገ የሚጠፋ እንጂ ለዛሬ ቆሞ በረከት የሚሆን አይደለም። ስለዚህ የአመልና የሱስ ትውልድ እንሆናለን ማለት ነው፣ የእግዚአብሔር መንፈስ ሲርቀን። ከዛም በላይ ደግሞ ውስጥ መጥፋት ሌላው ችግር ነው። ውስጡ ይጠፋዋል። ሰውየው ውስጡ እንዳለ ይጠፋዋል። በጣም አደገኛው ነገር በአሁኑ ዘመን ውስጥ መጥፋት ነው። ውስጣችሁ ሲጠፋ የማስተዋል ኃይላችሁ ይደክማል። የማገናዘቢያ እና አርቆ የማሰቢያ የውስጠኛው ስነ ልቦና ይወድማል ወይም ይደክማል። ሰው ከውስጡ ሲጠፋ ምልክቶቹ የሚናገራቸው ቋንቋዎች ሁሉ በቃ ስነ ምግባር የጎደለው መዘላበድ የበዛበት ከሐሰት ጋር የተያያዘ ማጭበርበር ያየለበት ይሆናል። ይሄ የውስጥ መጥፋት መሰረታዊ ምልክት ነው እና እዚህ ደስ ሲበልሽ ያለው በሚታየው ሀብትና ኑሮ ሕይወቱን የደስታ ምንጭ እንደሚሆንለት አድርጎ የገንዘብ ብዛት የኢኮኖሚው ኃይል መዳበርን መለኪያ አደረገው። እስቲ ተመልከቷቸው። ገንዘብ እንደ ልብ የሚያገኙ ሰዎች እንደ ልብ ይጠጣሉ፣ እንደ ልብ ይሰክራሉ። በኋላ ደግሞ ይታመማሉ፣ ጉበታቸው ይነካል፣ ጨጓራቸው ይላጣል። በቃ የሳቁ ጊዜ የነበረውን ነገር አያስቡም። በመጠጥ ይስቃሉ፣ በመጠጥ ይከባበራሉ፣ በመጠጥ ሀያል ይሆናሉ። ከዛ በኋላ ይደክማሉ፣ ይዝላሉ፣ ተስፋ ይቆርጣሉ። በዚህ አይነት ሂደት ብዙዎች ሰዎች አልፈዋል። ይሄ ሁሉ ደስታ ፍለጋ ነው። በስጋዊ ባህሪ ብቻ ይመቸን የምንል ከሆነ አይመቸንም። ለምን? የተሰወረ ሶስተኛ ፍጡር ጠላት አለብህ። ያ ሶስተኛው ፍጡር ምቾትን ይከለክላል። እንኳን በስጋ በመንፈሳዊም ህይወት እንኳ በአግባቡና በመጸሎት የምንኖርበትን ህይወት ካለመድን አይመቸንም። ስለዚህ ትርምስ ምሱ የወጣ ትውልድ ነው የሚሆነው እና ደስ ይበል ይሻለ። በኋላ እግዚአብሔር አንድ ነገር ተናገረ። እንዲህ አለ እግዚአብሔር ግን ማን ግን ከሰማይ ተመልካች አላይ ምድር ብቻዋን አይደለችም። በሰማይ ራእይ ውስጥ ያለች ተደብቃ የማትቀመጥ ወይም የራሷ መደበቂያ ቦርሳ ያላት ዓለም አይደለችም። ይቻለም ይቻለም በእግዚአብሔር አይን እጅ ውስጥ ናት። ጀለላ ይቻለም በሰይጣን አይኑ ውስጥም ምናት ከእግዚአብሔር ጋር የሚወዳደረው የሚፋለመውና የሚታገለው የዲያብሎስ የሳጥናኤል ሰራዊት በጣም በጣም እየሮጠ ያለበት ዘመን ላይ ነው ያለ ነው እና እግዚአብሔር ግን አንተ አንተ ሰነፍ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል አለ። ነፍስ የሚወስዱ መላእክት መጥተዋል አለ። ሰውየው ክፉ ከሆነ ክፉ መላእክት ይመጡበታል። ደግ ከሆነ ደግ መላእክት ይመጡለታል። ክፉ ከሆነ ክፉ መላእክት ይመጡበታል። የነፍስ ጠላት አይው፣ አንዳንድ ዛሮች እኮ እየጠመዘዙ ይገሉ የለ ኖሬ ኖሬ እንዴ ይለቃለሁ እያለ ብዙ ዛሮች ጠምዘዘው የገደሏቸው ቀጠሮ ሰጥተው የገደሏቸው እኮ ነው። ቀጠሮ ሰጥተው በቃ ከዚህ ወር አላሳልፋትም ብሎ ይናገራል። ድንገት የሚጸልይ ሰው ከተገኘ ከዚህ ወርማ አታልፍም። እሷ እንዴ አብረን ኖረን ይህን ያህል ዘመን ቆይተን ይልና ወዲያውኑ እንደተባለው በዛ ወር ውስጥ ይዟቸው ይሄዳል። ቀጠሮ ሰጥቶ ዛሩ እግዚአብሔር የፈጠራትን ነፍስ ይወስንባታል ማለት ነው። ይህም ራሱ ተሰቶታል። እኔን ከጠሉ አንተን ከወደዱ ውሰድ ተብሎ ጸልዮ ተቀብሏል። የሰው ልጅን ራሱ ጸሎት አድርሷል። ጌታዊ እኔ ብቻ ክፉ ብሆንም እኮ አንተ ፈጥረኸኛልና፣ ስለዚህ እንዴት እኔ ብቻዬን ልቅር? አይ እኔን ጠልተው አንተን ከወደዱ ውሰድ። ታዲያ በዚህ አይነትማ ብዙዎቻችን እንሄዳለን። ምክንያቱም እቃም ሲጠፋ ጠንቋይ ቤት፣ ከዛ ዛሩ ጉብ ብሎ ይመጣል። አፊለት ይባላል። ተመልሰን ደግሞ ለማፍላትም ሄደን እዛ ይፈቀድልናል። ቡና ለማፍላት እንኳ ሄዶ በቃ አፊለት ካላፈላሽ አይለቅሽም ይባላል። ከማፍላት ባሻገር ደግሞ አንድ አራት ወር ቆይና ደግሞ ይቆጣል። ዶሮ ረጅለት ይባላል። ተና ደግሞ ቆይና ይቆጣል። በግ ነው የጠየቀው ይባላል። እንዲህ እያልክ ተደብቀህ ለክፉ መንፈስ ግብር እየገበርክ ትኖራለህ። ግን በአንድ መቁጠሪያ እኮ የምታቆመው ነበረ። ጸጥበል ብለህ በኢየሱስ ክርስቶስ ስም ብለህ የምትቀጠቅጠውን ጸጥበል የምትለውን በመላእክት የምትገጽጸውን እየገበርክለት አንተ ላይ ንጉሥ ሆኖ ቁጭ የእናቴው ቃቢ አባቴው ቃቢ ትላለች። ደግሞ ልጅቱ ከአንቺ ስወለድ ተመልሳ እሷም እዛው እና ለዘመናት የተቀመጠ የተካበተ መንፈስ ሕይወታችንን ጎድቶታል እና በጣም በአደገኛ ሁኔታ ውስጥ ነው የምንገኘው። ስለዚህ አንተ ሰነፍ፣ ነፍስህን በዚች ሌሊት ይፈልጓታል፣ ሊወስዷት ይፈልጓታል። ደግሞ የሚፈልጓት ጥቂቶች አይደሉም። ይፈልገዋል አይደል ያለው ምንድን ነው ያለው ይፈልጓታል ነፍስን የሚታገሉ ብዙ መንፈሳዊ ሰራዊቶች አሉ። እነዚህ ክፉ መንፈሳዊያን ሰራዊቶች እንግዲህ አንድን ሰው ነው አንድ ሀብታም፣ አንድን ባለጸጋ ነፍሱን ለመውሰድ እንዴት ብዙ ፈላጊዎች እንዳሉ ነው የምንረዳው። ለዚህ ነው አሁን እዚህ አንዳንዱ መን ስንት ነህ ሲባል አስር ሺህ ሀያ ሺህ ምናምን ይላል። ነፍስን የሚፈልጉ ናቸው። ነፍስን ነው የሚፈልጉት ነፍሳችን ነው የምትያዘው። እና ይህስ የሰበሰበው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ልክ እንደዚህ ነው፣ እንደዚህ ነው ይላል እግዚአብሔር። አምራክ ምህረቱን ያብዛልን። በቃ ይሄ ነው፣ እንደዚህ ነው። ድንገት ይወሰዳል፣ ድንገት ይነጠቃል። በእግዚአብሔር ዘንድ ባለጸጋ ያልሆነ ይሄው ነው ውጤቱ። እንደዚህ ነው። ብልጽግናን ከማ ከማጋር እኔ ያርገው ማለት ነው ከእግዚአብሔር ጋር ከሱ ጋር ከሆነ ይጨምርልሃል። አብርሃም እየበዛ እየበዛ ምንም በሌለው ጊዜ የሚበላው አቶ አንድ ቁራሽ እንጀራ ከሀገሪቱ ጠፍቶ ወደ ግብፅ ተሰዶ ግብፅ ከደረሰ በኋላ ግን እግዚአብሔር አምላክ የፈርዖንን ልብ ለወጠው ለወጠና ወዲያውኑ ሀብቱንም ገንዘቡንም ግመሉንም በጉንም በሬውንም ከፍሎ ከሳራ ጋር ሸኘለት። ዘፍጥረት ምዕራፍ 12 ተመልከቱ። እግዚአብሔር ከአሕዛብ ነጥቆ እንኳ ባለጸጋ ሊያደርግ ይችላል። ወደ እርሱ የተንበረከኩና የጸለዩ በፊቱ ሕይወታቸውን የጀመሩ በፊቱ ሕይወታቸውን የመለሱ የዓለም እንጀራ አያሰጋቸውም። ዛሬ ለቁራሽ እንጀራ ነው። ለምንድን ነው እንዲሆነው? ሰይጣናችን በራሱ ምቀኛ ነው። እንኳን ጮማ ስትቆርጥ፣ ጎመን ስትበላ የሚቀናል። ክፉ ነው። ይሄ አገራችን ሰይጣን በጣም አደገኛ ነው። የዛ የውጭው ዓለም ችግር የለም። ዝም ብለህ መብላት ትችላለህ። መጀመሪያውኑ አምልኮት የለም። እኛ ጋር አምልኮት ስላለ በጎመን የሚቀና ሰይጣን ነው ያለው እና በጣም አደገኛ ነው። ታዲያ ይሄን ቅናቱን የሚገልጸው ባደረባቸው ሰዎች ላይ ነው። ያደረባቸው ሰዎች የሚገርም ነው። ከዛ ቤት ጎመን አይጠፋም ይላሉ። እስቲ ታዲያ ምን ይኑር እዛ ቤት? ከዛ ቤት ጎመን አይጠፋም፣ ሽሮ አይጠፋም ይላሉ እና እንዲጠፋ ይፈልጋሉ። በዕለት ኑሮ ውስጥ ያሉትን ነገሮች አተው እንድትሰቃይ የሚታገል መንፈስ ዘመን ላይ ነው ያለ ነው። ይህ ታዲያ በማን ይገለጣል? ሰዎች ላይ አድሮ ምቀኛ በመሆን ይገለጣል። ስለዚህ በእግዚአብሔር ብልጽግና እንድንኖር ልዑል እግዚአብሔር አምላካችን ጸጋውንና ሞገሱን ያብዛለን። የእግዚአብሔር ባለጸጋ የምንሆነው ደግሞ በክርስቶስ ስጋና ደም የታተመ ህይወት ሲኖረን የጠፋብን ማስተዋል ይመለሳል። የተዝረከረከው የተበታተነው ህይወታችን የራሱ የሆነውን ያገኛል። የእግዚአብሔር ሰላም በባህሪያችን ውስጥ ይነግሳል። ክርስቶስ ኃይል ስለሆነ፣ ክርስቶስ ጸጋ ስለሆነ፣ ክርስቶስ እውነት ስለሆነ፣ ክርስቶስ ሃይማኖት ስለሆነ፣ ክርስቶስ እውነት ስለሆነ፣ እውነት ከውስጣችን ይስማማል። ስጋዬን የበላ ደሜን የጠጣ የዘላዓለም ህይወት አለው ያለው፣ አለ፣ ምክንያት አለ። የዘላዓለም ህይወት የሚለው ቃል ይሄ አፈር የሚሆነውን ስጋችንን ያሸንፋል ማለት ነው። ያ በእሱ አሸናፊነት አለማችንን በድል እንድንወጣ በመስቀል በቀራኒዎ ላይ የሚያደርጉትን አያውቁትምና ያውቁትምና ይቅርባላቸው ከማለቱም በላይ ሁሉም ነገር በኔ ተፈጸመ በማለት ሁሉን ነገር ፈጽሞልናል። ከኛ ሁን የሚጠበቀው ከሱ ጋር ተካፋዮች የመሆን ውሳኔ ነው። ግን በጣም ለኛ ሁን አደገኛ የሚሆነው ደግሞ ከክርስቶስ ጋር የምንኖረው ኑሮ በእምነት አለመቀበል መቻላችን ነው። በክርስቶስ ክርስቲያን ተብለን ውስጣችን ገና ለብዙ ኃጢአት ፈቃድ የሰጠልባለን። ስለዚህ እኔ ኃጢአተኛ ነኝ፣ የክርስቶስ ሥጋና ደም አሁን አልወስድም። ግን በክርስቶስ ትጠራለህ። ስለዚህ የጀመርከው የነካኸው የደስታ ምንጭ መሆኑ ቀርቶ ከአንተ ሲሸሽ ሲሸሽ ነው የምታየው እና ከእንዲህ አይነት ክፉ የሚሸሽ ኃይል ምንርቀው የእግዚአብሔር ባለጸጋዎች መሆን እንድንችል ስንንበረከክና ስንጸለይ ነው እዛ በኋላ። በእውነት እሱ ለኛ የሚሰጠን ነገር ሁሉ ይጨምራል እንጂ አይቀንስም። ቃል ገብቶልናል እንዲህ በማለት ከሁሉ በፊት አስቀድማችሁ መንግስቱን እና ጽድቁን ፈልጉ፣ ሁሉ ነገር ይጨመርላችኋል። ይሄ የማ ድምፅ ነው? የመሪዎች ድምፅ አይደለም። ይሄ ድምፅ የእግዚአብሔር ድምፅ ነው፣ የባለስልጣኖች ድምፅ አይደለም። ይጨመርላችኋል የሚል ቃልና ኃይል የወጣው ከፈጠረን ከእግዚአብሔር ዘንድ ነው። ይቀነስባችኋል ነው የሰው ድምፅ፣ የእግዚአብሔር ድምፅ ይጨመርላችኋል። ሰው ለመቀነስ ይሮጣል፣ እግዚአብሔር ለመጨመር ይደክማል። ስለዚህ በዚህ መንፈሳዊ ፈቃድ ውስጥ የምናልፈው ደግሞ ከእርሱ ጋር ያለን ህብረት በእውነት የነገውን አፈርነታችንን አስበን በእግዚአብሔር ኃይልና ጸጋ እንድንመራ መንገድ ስንሰጠው ነው። ግን ምን ያደርጋል ለብዙ ዘመን የተከማቸ ክፋት ስላለ ቶሎ አይገባንም። ይሄ ነው ደግሞ አደገኛው ነገር ቆይቷል። በክፋት የኖርንባቸው ዓመታቶች እርግማን ተሸጋግሮ ያጠቃን፣ ከዛም በላይ በክህደት የቆየንባቸው ዘመኖች፣ እነዚህ እነዚህ ሁሉ ዋጋ ሳያስከፍሉ ስለማይለቁን ቶሎ ልቦናችን መንፈሳዊ ሕይወትን አይለማመደውም። ብዙ እርግማኖች ስላሉ ማለት ነው። ግን እነዛን ለማለፍ የምንችለው እውነቱ ይሄ ነው፣ በእግዚአብሔር ባለጸጋ የሆነ ቢኖረውም ባይኖረውም ክብሩ፣ ኃይሉ እግዚአብሔር ነው። እግዚአብሔር ስሙ የተመሰገነ ይሁን አሜን።